በዚህ ዓመት የሪሜዲያል ተማሪ ነህ ነገር ግን እስካሁን ምንም አይነት ጥናት አልጀመርክም፣ ወይም ደግሞ በቅርቡ ጥናት ለመጀመር ወስነህ የማትጨረሰው መስሎ ተስፋ ቆርጠሃል? ሰላም፣ እንዴት ናችሁ የሪሜዲያል ተማሪዎች? ዛሬ የተገናኘ ነው፣ እስካሁን ጥናት ላልጀመራችሁ ፈተናችሁ ኦልሞስት አንድ ወርና ከዛ ያነሰ ጊዜ ነው የቀረው ብለን መናገር እንችላለን። ሰው በዚህ በአጭር ጊዜ ውስጥ እንዴት አድርጋችሁ ብትዘጋጁ ቢያንስ ማለፊያ ነጥብ ማምጣት እንደምትችሉ ለመነጋገር ነው የተገናኘ ነው። ይህንን ቪዲዮ ተመልክታችሁ አሁንም ቢሆን ጥናት ለመጀመር ካልወሰናችሁ ግን እኛም ሆነ የትኛውም አካል ኃላፊነት አይወስድ ማለት ነው። ሰው በዚህ መሰረት ወደ አስር የሚደርሱ ነጥቦችን ላልጀመራችሁ ተማሪዎች የሚሆኑ ነጥቦችን ይዤላችሁ መጥቻለሁ። እነዚህን ነጥቦች ተከታተላችሁ ከተገበራችሁ መቶ ፐርሰንት መናገር እርግጠኛ ሆኖ መናገር ይቻላል እና ጊዜያችሁን በቀራችሁ ጊዜ መስዋዕት አድርጋችሁ ሙሉ በሙሉ ትኩረታችሁን ለነባብ ከኋላችሁ ቢያንስ 50 ፐርሰንት አምጥታችሁ ዩኒቨርሲቲያችሁ ላይ መቆየት እንደምትችሉ ወይም ደግሞ የዲግሪ ፕሮግራማችሁን ማሳካት እንደምትችሉ መግለጽ እወዳለሁ። ወደ ነጥቦቹ እናልፋለን። አሁን ያላችሁበት ሁኔታ ማትሪክ ፈተና እጅግ በጣም ጥቂት ቀናቶች ነው የቀሩት። ይህንን መቀበል አለባችሁ እና ሌሎች ጓደኞቻችሁ ሜቢ ከዚህ ከእናንተ ቀደም የጀመሩ እንዳሉ እናንተ ደግሞ ቀድማችሁ ባለመጀመረባችሁ አሁን በጣም ብዙ ተጽዕኖዎች ብዙ ሎድ እንዳለባችሁ እውነተውን ለራሳችሁ መንገር ምንም እንኳን ይሄ ሎድ በእኔ ላይ ቢኖርም ግን አሁን ቢሆን ጀምሬ ቢያንስ ማለፊያ ነጥብ ማምጣት እችላለሁ ብላችሁ ራሳችሁን ማሳመንና እውነቱ መናገር አለባችሁ። የማይሆን ተስፋም አያስፈልግም። እንዲሁም ደግሞ እንዲ ድብዝብስ አድርጎ ተስፋ መቁረጥም እንደ ሰበብ በመጠቀም አያስፈልግም ማለት ነው። ይሄ መጀመሪያ ያላችሁበትን ሁኔታ መቀበል እስካሁን በዚህ በዚህ በዚህ ምክንያት አልጀመርኩም ነበር። አሁን ግን መጀመር የምችልበት ሰዓት ላይ ደርሻለሁ። መጀመርም እና አሁን ጀምሬ አንብቤ በአጭር ጊዜ ውስጥ ተዘጋጅቼ ማለፍ እፈልጋለሁ ብላቸው ራሳችሁን ማሳመንና መንገር በዚህ መስማማት ማለት ነው። ይሄ ማለት እውነትን ስትቀበሉ ምን ታውቃላችሁ ማለት ነው። ቀድሞ ከጀመሩት ይልቅ እኔ አሁን ብዙ ሎድ አለብኝ ወይም ደግሞ ብዙ ጫናዎች አሉ ቢሆናችሁ ራሳችሁ ማሳመር። እነሱ ቢሆን እየከለሱ ሊሆን ይችላል፣ ሌላ ሌላ ነገር ሊያደርጉ ሊሆን ይችላል። እናንተ ግን ገና እንደ አዲስ ነው የምትጀመሩት። ሁለተኛው ነጥብ የሚረብሿችሁ ነገሮች ሙሉ በሙሉ ማስወገድ አለባችሁ። የዕለት ውሏችሁን በየቀኑ የምትሉትን ውሏችሁ መሰረት በማድረግ መጀመሪያ ሊስት ታዘጋጃላችሁ እስኪ ዛሬ ቀኔን ያሳልፉት በምንድን ነው? ስልኬ ለረጅም ሰዓት በመጠቀም ሶሻል ሚዲያ ኮንሱም በማድረግ ወይስ ደግሞ ሌላ የሚጠቅም ነገር እያደረግኩኝ ነው ያሳለፍኩት የሚለውን በደንብ መለየት እና ከዚያ ውስጥ በቀራችሁ አንድ ወር እና ከዛም ያነሱ ቀናቶች ውስጥ እራሳችሁን ለማዘጋጀት ሲባል ማስወገድ ያለባችሁን ነገር ላለመገናኝ፣ ለምሳሌ አንድ ተማሪ ቲክቶክ እየተጠቀመ ብዙ ጊዜው የሚቃጠልበት ከሆነ እስከ ፈተና ቀን ድረስ ቲክቶኬን አልጠቀምም። የፈተና ቀን እንደጨረስኩ ወዲያውኑ ከፍች ለፈለግኩት ያክል ሰዓት እጠቀማለሁ፣ አሁን ግን ይቆየኝ ብሎ ማራዘም እንደማለት ነው። በዚህ መልኩ ይህንን ውሳኔ መወሰን። ወደ ሶስተኛው ስንመጣ ማሳካት እንደምትችሉ ራሳችሁን ማሳመን ነው። እውነት ነው በጣም ትንሽ ጊዜ ነው የቀረው፣ ነገር ግን አሁን እንደዚህ በአሁኑ ቀጠላችሁ ፈተና ለቤት ገቡ ለምሳሌ መቶ ጥያቄ ቢሰጣችሁ ከመቶዎቹ ውስጥ አውቃችሁ የምትሰሩት እንደዝ ብሎ በጀኔራል ሆነ ኳላችሁ ተብሎ ልትሰሩ በትችሉ አስር የሞላ እንኳ ትሰሩ በግምት ምናምን ተደማምሮ ሀያና ሀያ አምስት ነው ልታመጡ የምትችሉት ማለት ነው። ይህንን ለመቀነስ ሲባል እውነተው ተራርታችሁ ከአሁዱ በደንብ መጀመር እንዳለባችሁ ራሳችሁ ማሳመንና እንደምትችሉ ማመን ዝም ብለን ከምንገባ ይልቅ በቀራችሁ ትንሽ ጊዜ ውስጥ በደንብ የአቅማችንን ሰሌክቲቭ ሆነል አንብበት ብንገባ ከፍ ያለ የተሻለ ውጤት እናመጣለን ብላችሁ ራሳችሁን ማሳመን ነው። አራተኛ አሁን ለመጀመር ዝግጁ መሆን ነው። እነዚህን ሁኔታዎችን ያላችሁበት ሁኔታ ተረድታችኋል። የሚረብሻችሁን ነገሮች እንዳትጀምሩ የሚያደርጓችሁን ነገሮች ለይታችኋል። ከዛ ሶስተኛ ደግሞ በቀረችው ቀን ውስጥ በደንብ ከሰራችሁ ከፍ ያለ ነገር አችብ ማድረግ እንደምትችሉ ራሳችሁን አሳምናችኋል። ዜን አራተኛው ምንድን ነው ማለት ነው። ስለዚህ እንዳልጀምር የሚከለክል ምንድን ነው ብላችሁ ለመጀመር ዝግጁ ተሆናላችሁ ማለት ነው። ወደ አምስተኛው ስንመጣ ሁሉንም ከበር ማድረግ አይቻልም። እንኳን እናንተ በዚህ በቀሪ ጊዜ ይቅርና፣ በእርግጥ የራሴን ስነግራቸው እኔ አስራተኛ ክፍል ተፈታኝ በነበርኩበት ሰዓት ለማትሪክ ወየ ፎከስ አድርጌ ሳነብ የነበረው አስራ አንደኛ ክፍል ጨረስን፣ የአስራ አንደኛ ክፍል ክረምት እንደጀመረ የ11ኛ ክፍል ክረምት እንደጀመረ ነው። ልክ እኔ እንደዛ እንዳደረግኩት ሁሉ አሁንም በዚህ መልኩ የሚሄዱ ተማሪዎች አሉ። መስከረም ላይ የሚጀምሩ ተማሪዎች አሉ። ከዛ ደግሞ ጥሩ ወር አካባቢ የጀመሩ ልጆች አሉ። ነገር ግን ብታምኑ ባታምኑ ክላስ ውስጥ ካሉ ተማሪ ውስጥ ሰባ ፐርሰንቱ እና ከዛ በላይ የሚሆነው ተማሪ በእናንተ ላይ ብልኛል። ይሄ ነው የሚገርመኝ ነገር፣ ይሄ ነው በዛ መልኩ ቀድመን ስንዘጋጀ የነበርነው ተማሪዎች እስፔሻሊ ማትሪክን እያሰብን ስንዘጋጀ የነበርነው ተማሪዎች ከአንድ ክፍል ውስጥ አምስት እንኳን ሞላ ቀድመን ስንዘጋጀ ነበሩ። ሌላው ተማሪ እንዴት ነው ትንሽ ል ያሉ የሚባሉ ተማሪዎች ሌሎች ከኛ ውጭ ያሉት ተማሪዎች ምንድን ነው የሚያደርጉት? ለማትሪክ ብለው ሊዘጋጁ የሚችሉት ጥር አካባቢ እንደዛ ነው እንጂ አብዛኛው ተማሪ አንድ ወር ሲቀረው በደንብ ስለማትሪክ መወራት ሲጀምር ኢቨን ስኬጁል ከወጣ በኋላ ሁሉ ነው አብዛኛው ተማሪ ሲጨነቅ የሚታይና የእናንተ ችግር ብቻ እንዳልሆነ ማወቅና በቀራችሁ ጥቂት ቀን ውስጥ ግን ሁሉንም ሰብጀክት ወይም ደግሞ ሁሉንም ኮንቴንቶች ከበር ማድረግ እንደማትችሉ ማወቅ አለባችሁ። ከበር ማድረግ እንደማትችሉ ማወቅ አለባችሁ። ሰው ምን ይሻላል፣ ከበር ማድረግ ካልቻለን ምንድነው መፍትሄው? ካላችሁ ሴሌክቲቭ መሆን መቻል አለባችሁ። ሴሌክቲቭ መሆን መቻል አለባችሁ። ወይም ደግሞ መታገል የለባችሁ። ለምሳሌ እኔ ዛኔ በእኛ በምንፈተንበት ታይም ክረምት ጀምሬ ሳነብ በአንድ ቀን ውስጥ ሜይቢ ለአንድ ቻፕተር ብቻ ሶስት ቀን አራት ቀን ልሰጥ እችላለሁ። አንድ ቻፕተር ለምሳሌ ኬሚስትር ዩኒት ዋንን አንደኛ ክፍል ኬሚስትር ዩኒት ዋንን በዚህ ሳምንት ውስጥ ጨርሳለሁ ብዬ ቅድ ለውጣ እችላለሁ። ለምን ረጅም ጊዜ አለኛ። ከዛስ እንዴት መማነቡ ከሁለት ሺህ ምናምን ዓመተ ምህረት ጀምሮ ያሉ ጥያቄዎችን እየሰራው ምናምን አስፍቼ ነው የሚሄዱ ይሄ ግን በዛ አሁን ላሉ ተማሪዎች ይመከር አይመከርም። አሁን የሚመከረው ሰሌክቲቭ ለመሆን መሞከር ነው። ጥንቅቅ ያለች ጥናት በጣም በአጭር ጊዜ ውስጥ እንደዛ የሰፋ ምናምን ነገር ስለማይመከር ሁሉንም ሰብጀክት ከበር ማድረግ እንደማይቻል ማወቅ መቻል አለባቸው። ሰው ምን መሆን አለባቸው? ሰሌክቲቭ መሆን መቻል አለባቸው። አጫጭር ኖቶችን መጠቀም መማሪያ መጻፋችሁ እስካሁን ገልጣችሁት የማታውቁትን የአስራ ሁለተኛ ክፍል ፊዚክስ ወይም የአስራ ሁለተኛ ክፍል ሂስትሪ መጽሐፍ ከመጀመሪያ እስከ መጨረሻ አይቶ መመሪያ መጽሐፍ ለመንበብ ከመሞከር አጫጭር ኖቶችን ለመጠቀም መሞከር ነው ያለባቸው። ከዛ ትንሽ አንበቦቹ ብዙ ጥያቄ ለመስራት መሞከር። ለምሳሌ አንድ ተማሪ አስራ ሁለተኛ ክፍል ዩኒቷን ሂስትሪን ዛሬ ለሁለት ሰዓት ያክል ምናምን የሆነች ኖት አግኝቶ እዛች ቦታ ላይ የተዘጋጀች ኖት፣ አጭር ኖት አግኝቶ ያችን ካነበበ በኋላ ከዛ ደግሞ የቅርብ ጊዜ ማት ጥያቄዎችን እዛ ቦታ ላይ የወጡትን ከሰራ ይህ በቂ ነው። ምክንያቱም አጭር ጊዜ ነው ያላቸው፣ እንደ ቀድሞ ረጅም ሰዓት ስለሌላችሁ ይህንን ከግምት ውስጥ ማስገባት። ስድስተኛ ያለፉ ጥያቄዎችን መመልከት። አሁን የነገርኳቸው ስፔሻ በእናንተ ሌብል ላይ ለሚገኝ ተማሪ ብዙ ከማንበብ ይልቅ የሚመከረው በታላጁት መጠን ጥያቄዎችን መስራት ነው። በተለይ ደግሞ የቅርብ ጊዜ ጥያቄ የቅርብ ጊዜ አንዳንድ ቦታዎች ላይ ያለው የአስራ ዘጠኝ ዘጠና ምናምን ዓመተ ምህረት ባዮሎጂ ጥያቄ እንትን ጥያቄ ሆው እሱ እንኳን አሁን ላይ ላሉ ተማሪዎች ይቅርና ገና በክረምት ለጀመሩ ተማሪዎች አይመከርም ያክል ለምን ይኬዳል? የቅርብ ጊዜ የሁለት ዓመት የሶስት ዓመት ካልሆነም ደግሞ የአንድ ዓመት የባለፈ ዓመት ከሰራችሁ የሆነ ሂንት ሂንት እኮ ይኖራቸዋል። ፈተናው ለካ በዚህ መልኩ ነው የሚወጣ በዚህ መልኩ ነው ለመሸወድ የሚሞክሩት እንደዚህ እንደዚህ እንደዚ ነው ብላችሁ ትረዱታላችሁ ሁኔታ ይህን ሲቀጥል ደግሞ በባለፈው ዓመት የሆነች ቦታ ላይ ከመጣች ለምሳሌ፣ ባዮሎጂ አሁን በቅጠሎች ውስጥ ስታርች እንዳለ እንዴት ቴስት ማድረግ እንችላለን የሚል ላቦራቶሪ ከመጣ ቀጣይ ዓመት እሱ ራሱ ይመጣል ማለት አደለም፣ ግን እሱን የሚመስል ሌላ ላቦራቶሪ ጥያቄ ይመጣል ብላችሁ እንድታስቡ ያደርጋቸዋል። ይሄ ነው ዋና አላማውን መረዳት ይጠበቅባቸዋል። እነዚህን ካየን ወደ ሰባተኛው ስናልፍ ዋና ዋና ሀሳቦች ላይ ማተኮር ቅድም እንዳልኳቸው፣ ይሄ ሁሉንም ሰብጀክቶች ወይም ደግሞ ሁሉንም ቶፒኮች ከበር ማድረግ ስለማይቻል ዋና ዋና ሀሳቦችን ከበር ማድረግ፣ ስፔሻሊ በደንብ በተደጋጋሚ ጥያቄ ወጣባቸዋል የሚባሉ ቶፒኮች ላይ ትኩረት በማድረግ መስራት ይጠበቅባቸዋል። ስምንተኛ ለጥናት የሚያግዝ ፕላን ማውጣት፣ ለጥናት የሚያግዝ ፕላን ማውጣት ፕላን ማውጣት ማለት አዲስ ነገር አለ። ብዙ ተማሪ ፕላን አውጡልን እያሉ ምናምን የሚደው ልሎች አያለው። ይሄ አስፈላጊ ነው ብዬ አላ። ፕላን ማውጣት ማለት ሰዓታችሁ ከዚህ ሰዓት እስከዚህ ነገ፣ ለምሳሌ ዛሬ ላይ የሆናችሁ የአንድ ሳምንት እቅድ ወይም ደግሞ የነገውን እቅድ ልታወጡ ትችላላችሁ። ነገ ጠዋት ተነስቼ ከዚህ ሰዓት ይሄንን እስከዚህ ሰዓት ይሄንን ከዛ እስከዚህ ይህንን ይሄንን ብሎ እኮ ማድረግ ነው። ሌላ ነገር አይደለም። ሰው እምላችሁ ምንድነው ፕላን ማውጣት። ፕላን ስታወጡ ግን ምን ምናካት እስካላችሁ አንደኛ የክለሳ ፕሮግራም ያስፈልጋቸዋል። የክለሳ ፕሮግራም ማለት ለምሳሌ ዛሬ አስራ አንደኛ ክፍል ሂስትሪ ዩኒቷን ያነበበ በተማሪ አንድ ሳምንት ሳይሞላ ምክንያቱም ፈተና እየቀረበ ስለሆነ እየመጣ ያለው ቶሎ ቶሎ ይረሳል። ፈተና ሞር በቀረበ ቁጥር እንደዛ ስለሚያጋጥ ክለሳን ማብዛት የክለሳን ፕሮግራም ማብዛት ያስፈልጋል። ለምሳሌ አሁን እኔ በእናንተ ቦታ በሆን ዛሬ ላይ ምን አደርጋለሁ ሌሊት ከ10 ሰዓት እስከ 12 ሰዓት ባለው የክለሳ ፕሮግራም ልና ትላንት ያነበብኳቸውን ወይም ደግሞ በሳምንት ውስጥ ያነበብኳቸውን በዛ ሰዓት እየከለስኩ ሄዳለሁ። ሁሌ በየቀኑ በዛ ሰዓት ከዚህ በፊት ያነበብኳቸውን የጨረስኳቸውን የምከልስበት አድርገዋለሁ። እስከ መቼ? እስከ ፈተና ቀን ድረስ። ከዛ የጥያቄ መስሪያ ፕሮግራም ማካተት፣ የጥያቄ መስሪያ ፕሮግራም ማካተት። ጥያቄ ሲባል ቅድም እንደነገርኳችሁ ነው። ዝም ብሎ ወርክሽት ወርክሽት ምናምን መስራት ጥሩ ነው በእርግጥ ስፔሲፊክ ሆኖ መልሶን እያገኛችሁት ምናምን ብትሰሩ አሪፍ ነው፣ ግን በጣም ማብዛት አይጠበቅባችሁም። ምክንያቱም ካላችሁ ጊዜ አንፃር ነው፣ ካላችሁ ጊዜ አንፃር እሱ ለእናንተ አይመከርም። ለእናንተ የሚመከረው ምንድን ነው? የሆነች ቻፕተር ካነበባችሁ እዛ ቻፕተር ላይ የወጡ የቅርብ ጊዜ ጥያቄዎችን መስራት፣ ከዛ ደግሞ መጽሐፋችሁ ላይ ያሉ የኤክሰርሳይዝ ጥያቄዎችና መጨረሻ ላይ ያሉ የልዩ ጥያቄዎችን ለመስራት መሞከር፣ እሱ ራሱ ትልቅ አችቭመንት መሆኑ ልታውቁ ይገባል። ዘጠነኛ ለእያንዳንዷ ደቂቃ ዋጋ መስጠት መቻል አለባችሁ። ሶሪ፣ ቅድም ስምንተኛ ፕላን ማውጣት ላይ ብዬ ከጠቀስኩት አንደኛው ነጥብ ምንድን ነው የክለሳ ፕሮግራም ያላችሁት ጥያቄዎችን የምትሰሩበት ፕሮግራም ተካትታላችሁ እና ደግሞ እስካሁን ያልተነበቡ ቦታዎችን የምታዳረሱበት ወይም ደግሞ ከበር የምታደርጉበትም ፕላን ይኖራቸዋል አብሮ ማለት ነው። ዘጠነኛው ለእያንዳንዱ ደቂቃ ዋጋ መስጠት ነው። ሞር ፈተና እየቀረበ ነው እየመጣ ያለው። ሶ ያ ማለት ምንድን ነው እናንተ ሞር ጊዜያችሁን ለምሳሌ ምሳለት በልወታችሁ ለምሳ ሰዓት ብላችሁ አንድ ሰዓት ማጥፋትና ሶስት ሰዓት ማጥፋት ይለያል። አንድ ሰዓት ያጠፋ ተማሪ ቀጣዩን ሁለት ሰዓት ቢ አንድ ቻፕተር ሊጨርስበት ይችላል። ወይም ደግሞ የሆነ ነገር ሊከልስ ይችላል። የሆነች ነገር ሊሰራባት ይችላል። ሞር ጊዜውን በቆጠበ ቁጥር ከጓደኞቻችሁ ጋር ያላችሁን ነገር ቀንሳችሁ እራሳችሁ ላይ ባተኮራችሁ እና ጥናታችሁ ላይ ባተኮራችሁ ቁጥር ታይም ቫሉ ይኖረዋል እና ለጊዜያችሁ ዋጋ መስጠትን ልመዱ። አስረኛ ለየትምህርት አይነቶቹ የተለያዩ ቴክኒኮችን መሞከር አለባችሁ። ሰሞኑን አንዲት የሶሻል ተማሪ ደውላልን ነበርና ብድና ማከራት ፈልጋ ነው። ምንድን ነበር ስትለኝ የነበረው እስካሁን ምንም አልጀመርኩም። ኢኮኖሚክስ እስከ ቻፕተርቱ ምናምን ለመድረስ ሞክር ያለው አለች፣ አሁን ነው በዚህ ሳምንት ውስጥ ላይ ነው አለች። እና ከዛ ውጭ ግን ሌሎች ሰብጀክቶችን፣ ሂስትሪን ጭራሽ፣ ጂኦግራፊን፣ እንግሊሽ፣ ማትስ፣ አፕቲቱድን ምንም አልጀመርኩም አለች እና ምን ትመክሩም ያላችሁ ምናምን ያላቸው ዜን ማትስን አንብቤ ወይም ደግሞ ቤዝ የለኝም አለች ከድሮ ቤዝ ስለሌለኝ እነሱን አላነባቸውም። የምፈልገው አምሳ ለማምጣት ነው። ኢኮኖሚክስ እና ጂኦግራፊ ሞዴል ስፈተን ከአምሳ በላይ መተውልኛል አሁንም እና ምናምን ብለው አንተ ለማድረግ ሞከረች። አንድን ሰብጀክት መጣል ያስፈልጋሉ ይ አላምን ለምሳሌ አሁን ማተስ ላይ ቤዝ የለኝም ማተስ ላይ ብቁ አደለውም ብሎ የሚያስብ ተማሪ ማተስ ሙሉ በሙሉ ከመጣል ይልቅ የሚሻለው ምን ማድረግ ነው? በቻለው መጠን ስፔሲፊክ አድርጎ የዘር ፎርሙላ ሊይዙ ይችላል። የሆነች የሆነች ቶፒክ ሊይዙ ይችላል። ግን ስፔሲፊክ አድርጎ በትንሹም ቢሆን ከቨር ለማድረግ መሞከር ነው ያለበት። እና እያንዳንዱ ሰብጀክት ደግሞ አንድ አይነት ስትራቴጂ የለውም። አንድ አይነት የፈተና ውጣት ድረስ አይከተልም። ሰው ለእያንዳንዱ ሰብጀክቶች የተለያዩ ቴክኒኮችን መከተል። እኛም ደግሞ አሁን በቀሩት ጊዜያቶች ውስጥ ቪዲዮ እንሰራለን። ለፊዚክስ ኮመን የሆኑ ጥያቄዎች በየአመቱ፣ ለማትስ፣ ለሌሎች ሰብጀክቶችም እያለን እንሰራለን እነሱን ቼክ አድርጉ። የንባብ ቴክኒኮችንን በተመሳሳይ ለእያንዳንዱ ሰብጀክቶች እንለቅላቸዋለን። የመጨረሻው እና አስራ አንደኛ ላይ ያሉ ፖይንት ራሳችሁን በጥናት ዙሪያ ከበር በማድረግ ዙሪያ በጓደኞቻችሁ ጋር አታወራሩ የሚል ነው። እነሱ ቅድም እንደነገርኳቸው ነው። ክረምት የሚጀምር ተማሪ አለ፣ ግን በክላስ ብትቆጥሯቸው ክረምት የሚጀምሩት ሁለት እንኳ አይሞሉ። ከዛ መስከረም ላይ የሚጀምሩ አሉ፣ ጥር ላይ የሚጀምሩ አሉ። እንደሚታወቀው ቀድሞ የጀመረ ብዙ ከበር ያደርጋል። ይህ የታወቀ ነገር ነው። ግን ቀድሞ መጀመር ብቻውን ዋስትና አይደለም አንደኛ። ሲቀጥል ደግሞ እነሱ ቀድሞ ጀመሩ ማለት የእናንተ ህይወት ይወስዳሉ ወይም የእናንተን እድል ይወስናሉ ማለት አይደለም። ቀድሞ ከጀመሩ እሰየው ብዙ ከበር ያደረጉት ይሳካላቸው። እናንተ ግን ገና ናቸው። በራሳቸው መንገድ ለመሄድ መሞከር። አይ ወደኋላ ቀረ በላቸው፣ ራሳቸው እንዳይጎዳሃል። አሁን የጋራ ንባብ ምናምን የሚባለው ብዙም አስፈላጊ ነው ብያለሁ። እስፔሻሊ በእናንተ ስታተስ ላይ ከሌሉ በስተቀር መስከረም ላይ እና ክረምት ላይ ከጀመረ ጓደኛችሁ ጋር አብር ለዋል ብትሉ ቫሊዩ አለው ብዬ አላ በራሳችሁን በራሳችሁ ለማዘጋጀት መሞከር ነው። ይህንን ይመስላል እንግዲህ። ይህንን አይታችሁ መጀመር እና ለመጀመር ከእናንተ የሚጠበቅ ነገር ነው። በእርግጠኝነት ይህን ቪዲዮ አይታችሁ ቢያንስ ሀያ ሺህ ሰው ይህንን ቪዲዮ የሚመለከተው በእርግጠኝነት ሁለት ሺህ እና ሶስት ሺህ ተማሪዎች አሁን እንደምትጀምሩ ተስፋ አደርጋለሁ በአጭር ጊዜ ውስጥ ለማሳካት ትችላላችሁ። ከእናንተ የሚጠበቀው ያው ያቅማችሁ መሞከር ነው እና በርቱ። ያልገባችሁ ነገር ካለ በቀጣይ እንዲሰራ የምትፈልጉት ሀሳብ ካላችሁ በኮሜንት አስቀምጡልን። ለቀጣይ ቪዲዮ ይዘንበት እንመለሳለን ን መልካም ጊዜ ይሆንላችሁ። በዚህ ዓመት የሪሜዲያል ተማሪዎች ሆናችሁ እስካሁን ምንም ጥናት ላልጀመራችሁ እንዲሁም ደግሞ አንብባችሁ በመጨረስ ላይ ላላችሁ የሪሜዲያል ተማሪዎች በሙሉ በቀሪዎቹ ቀናቶች ለማጠቃለያ ፈተና የሚያዘጋቸው የሚያዘጋጀው ሙሉ የክለሳ ፕሮግራም ይዘንላችሁ መተናል። በፕሮግራሙ አንድ ጊዜ የተመዘገበ ተማሪ ለሁሉም ትምህርት ሪሜዲያል ፈተና ላይ የምትፈተኑ ናቸው። ለሁሉም ትምህርቶች የሚሆኑ ምን ምን ፓኬጆችን እንዳካተትን ልንገራችሁ። አንደኛ በእያንዳንዱ ቻፕተሮች ሪቫይዝድ በሆኑ ኮንቴንት መሰረት በእያንዳንዱ ቻፕተሮች የቪዲዮ ክለሳዎች አሉ። በየምራፉ የተከፋፈሉ የቪዲዮ ክለሳዎች አሉ። ክለሳዎቹ ኖቶች አብረው አሏቸው። ሲቀጥል ደግሞ ሰፋ ያሉ ወርቅሽቶች ከነ መልሶቻቸው ተካተውባቸዋል። ሌላኛው በዚህ ስር ያካተት ነው፣ ከ2014 ጀምሮ እስከ 2016 ያሉትን የማትሪክ ጥያቄዎች ከሪቪዥኑ ጋር አብረን እየሰራን ነው፣ እየሄድን ያለ ነው። እነዚህንም ከቪዲዮ ማብራሪያ ጋር የማትሪክ ጥያቄዎችን መልሶቻቸውን ማግኘት ትችላላችሁ። በተጨማሪም ደግሞ በሶስት ዙር የሚሰጥ ኦንላይን ሪሜዲያል ኮንቴንቶችን ፎከስድ ያደረገ ሞዴል ኤግዛም አለ። እሱን ሞዴል ፈተናም መውሰድ ትችላላችሁ ማለት ነው። ኤኒዌይዝ ስለ ክላሶቹ ሳምፕል ለማየት የቪዲዮ ሳምፕል የጥያቄዎችን የኖቶችን ሳምፕል ለማየት ከፈለጋችሁ የቴሌግራም ቻናላችንን ሪሜዲያል ትሪክስ ብላችሁ ጆይን አድርጉ። ለመመዝገብ የምትፈልጉ ተማሪዎች ካላችሁ እዛ ላይ የመዝገባ ሂደቱን ሙሉ ስላስቀመጥን በቴሌግራም በኩል መመዝገብ እንደምትችሉ መግለጽ እወዳለሁ።